ይሄ መጅልስ ካላያችሁ ከዚህ በኋላ ቪዲዮ የመጅልስ ቪዲዮ እንዳታዩ። ይሄን ሳታዩት መቼም ካለፋችሁ እንደሚቆጫችሁ እርግጠኛ ነኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የእስማኤል ፈርኒቸር ቤተሰብ እንዲሁም የውስሚና ያዊ ቤተሰብ እንዴት ናችሁ? አባይ ም እኛ ጋር በጣም ሰላም ነን። አልሐምዱሊላህ ረብል ዓለሚን ውዶቼ፣ እንግዲህ ይሄ ለቀምት ልጅ እንዴት አያችሁት? እና ሰላም ልበላችሁ ስላለ ነው ከቤት ያስገባውላችሁ ዛሬ ደግሞ ለየት ባለ መጅሊስ ነው የመጣውላችሁ እስኪ ለበዓል በጣም የሚያማምሩ ቆንጆ ቆንጆ መጅሊሶችን አውጥቻለሁኝ ከነዛ ውስጥ እንግዲህ በአይነቱ በጣም የወደድኩ የወደድኳቸውን እዚህ ጋር አሳያችኋለሁኝ ማለት ነው እናንተም ለማምረጥ እንዲያመቻችሁ በሚል ቀጥሎ ደግሞ እንሻላ ሰሞኑን ቀን በቀነቃ እያወጣው ነው ቪዲዮ ነው መልቀቅ ያልቻልኩት ይሄ እነሱንም ከነዋጋጅ የላችሁ ቀርባለሁን ይሄ ዛሬው ብቻ ግን ለየት ስለሚል አስቀደምኩላችሁ ማለት ነው። በጣም በጣም ነው የወደድኩት። ቢስሚላ መጋረጃው መጅሊሱ በቃ ማቻ አንድ ላይ በጣም ነው የሚያምረው። እና ይሄ ቪአይፒ መጅሊስ እያልኩኝ እስከ ዛሬ ብዙ ጊዜ አስተዋውቂያቸዋለሁኝ ማለት ነው። እና ይሄ ጎልደን ነው መጋረጃው፣ እሱም ደግሞ የሚያበራ ጎልደን ስላለው እንዴት እንዳማረ እነግራቸው አልችልም። ብቻ በተለይ ክፍተት ባይኖረው እና ግጥም ብሎ ቢሆን ማለት ነው፣ አይናችሁን መንቀል ሁሉ ነው የሚከብዳችሁ። እዚች ጋ አሁን ልሞላላቸው ነው ማለት ነው። በአየር ላይ ገዝተውኝ ነው በነገራችን ላይ አስራ ሁለት ሜትር ዝም ብሎ ተሰርተው ይቀመጣሉ። እንደዚህ አይነት መጅሊሶች፣ ቪአይፒ መጅሊሶች፣ ልክ ገበያ ሲመጣ ወዲያው ያንን ትሸጡና እየጎደለችሁን ደግሞ ይሞላል ማለት ነው ውዶቼ። እና እነዚህ መጅሊሶች እንግዲህ ብዙ ጊዜ በጣም በጥንቃቄ የሚመጡ ይሄንኛው ደግሞ ከቪአይፒ ተሻሽሎ የተሰራ መጅሊስ ነው ማለት ነው። ጨርቁ ለራሱ እንዲህ ስትነኩት የሆነ የሚዋጋ አይነት ጨርቅ ነው የሚመስለው ማለት ነው። በጣም ኳሊቲ ጨርቅ ነው ወፍራም። እንዲህ በቃ ውስጡ ላይ የሆነ ፈርጥ ፈርጥ ያለው አይነት ስሜት ነው የሚሰማችው በእጃችሁ ስትነኩት ማለት ነው። እና በጣም ነው የሚያምረው። ያየው ሁሉ ነው የወደደው ማለት ነው። በአካል በተለይ ስታዩት ይሄ ጨርቅ ጨርቁ እንደዚህ ከሩቅ ስታዩት አያስታውቅም፣ እና ወርቃማ ወርቃማ ነገር ውስጡ ወርቃማ ፈርጥ የተቀበረ ነው ይመስለውና እኔ በጣም ነው የወደርኩት። ቢስሚላ ማሻላ ተባረከላ። ኢንሻላህ እኔም የዚህ አይነት መጅሊስ አንድ ቀን ይኖረኛል ብዬ እየተመኘው ወጣ ውላችኋለሁኝ። እንጨትነቱ ለራሱ ጠጋ ብላችሁ ስታዩት ያበራል። እንግዲህ የኛ መጅልሶች በጥራታቸው በውበታቸው ለየት ለየት ያሉ እንደምናመጣ በተለይ በአካል ገዝተው የሚገዙኝ የኬሚሴ ልጆች እንግዲህ አሁን ላይ በእኛ አካባቢ ያሉት እንዲህ ኮምቦልቻ፣ ኬሚሴ፣ ደሴ፣ ባቲ እዚህ አካባቢ ያሉ ሰዎች በአይናቸው መተው አይተው ስለሚገዙኝ በጣም ጥራቱን አረጋግጠው እንግዲህ ወደውልኛል። ብዙ ጊዜ የኦንላይን የምታዙ ልጆች የምትጎዱት ፎቶ ላይ ስለማያስታውቅ ምን ያህል ኳሊቲነቱና ጥራቱ ስለማያስታውቅ እንደዛ ብዙም እንትን አትሉም ማለት ነው። በአይን እንደሚታየው አይደለም እና በጣም ኖኒ ለራሱ የወደድኩት ይሄ እንግዲህ ዋጋው ለቻለ ሰው በቃ ፏ ድምቅ ነው። በቃ ለመቀመጥ እንኳን ያሳሳቸዋል። እና ለየት ያለ ከቪአይፒ ተሻሽሎ እየመጣ ማለት ነው። ይሄ እነዚህ እንትኖቹ ለራሱ ብራንች ሆኒዎቹ ምናምን ጠጋብላችሁ ስታዩት እያበራሉ የሆነ በቃ ወዛማ ነገር ናቸው እና ደስ ይላሉ። እንግዲህ ዋጋቸው ካልተወደዱባችሁ እነዚህም መጅሊስ መውሰድ ትችላላችሁ ማለት ነው። ሁሉም እንደ አቅም ነው። እስማኤል ፈርኒቸር ጋር ስትመጡ እንዲ ለየት ለየት ያሉ ዕቃዎችን ጽድ ያሉ እቃዎችን እናቀርብላችኋለን። ጥራት፣ ውበት መለያችን ነው፣ እየታወቀ ነው ማለት ነው። እንግዲህ ነገ ነው በዓል እየተባለ ከአምስት በላይ ከሚቴ ላይ አስገብቻለሁኝ። እንግዲህ እዚ አገሬ ላይ ስለሆነ ማታ ሁሉ የሄድኩበት ቤት አለ። ከምሽቱ እስከ ሰባት ሰዓት ሁሉ ሰው ቤት ነበርኩኝና የነሱን ሁሉ አስገባላችኋለሁኝ ማለት ነው እናንተ ቪዲዮዬን እስከ መጨረሻው እያያችሁ ተከታተሉት በጣም ከረዘመብኝ አንድ ሁለት ሶስት መጅልስ አሳይቻችሁ እንደ ደግሞ ፓርት ቱ ብዬ እለቀላችኋለሁ ማለት ነው ውዶቼ ይህንኛው መጅሊስ ግን በጣም ቅልቤ ስለወደደው ቀደም አርጌ ያቀረብኩላችሁ ማለት ነው ልጆቹ ለራሱ በቃ ውረዱ ቢባሉ ቦታ እየቀየሩ ሁሉ ነው የሚተኙብኝ። ለመቀመጥ ለራሱ የሚያሳሳ የሆነ አረቦች ቤት ያለው ያህል ነው የተሰማኝ ማለት ነው። የመታቆት አቁጣላቸው አረቦች ሳላቸው እንደዚህ ይፈርሻሉና፣ አንዳንድ ቦታ በጣም ነው የሚያምረው። ማሻላ ተባረከላ ብያለውኝ። አቅሙ ያላችሁ ልጆች ይሄንን መጅሊስ ድፈሩት። ድፈሩና ውሰዱ ማለት ነው። ቴብሉ ለራሱ እንዴት እንደሚያበራ እንዴት እንደሚያምር ከነ ስፋቱ ከነ ውበቱ ማለት ነው። ያ ሰላም ያ ሰላም ያ ሰላም ነው ሀገር የዱንያ ቤት ያስብላል። እና እችን ክፍተት ሞልቼ ደግሞ አሳያችኋለሁኝ ማለት ነው። ከለር አለው፣ ዲዛይን አለው። ዲዛይንም ከለርም እናንተ በምትፈልጉት አይነት ነው ማለት ነው። እና ውዶቼ የእነዚህ ዋጋ እንግዲህ ከ ሀያ ስድስት ሺህ ብር ጀምሮ ነው ማለት ነው ያለው። ከ ሀያ ስድስት ሺህ ብር ጀምሮ አለ። በምትፈልጉት አይነት እንደ ሳይዙ እንደ ዲዛይኑ ዋጋው ይለያያል። የሚቀንሳለ፣ የሚጨምራለ። ይሄ ግን በጣም ነው የተለየብኝ። እና በአልሙኒየም ደግሞ አሁን አዲስ የመጡ አሉ። በአልሙኒየም የሚሰሩ በሜትር ከ አስራ ሁለት ሺ ብር ጀምሮ ይሰራሉ። ቲክነሳቸው እንደዚሁ ሆኖ ከፍተው ማለት ነው እና ህዝቡ ይደረደራሉ። አረ በህግ አምላክ ተንሱ ብል አልሰማ ብለውኛል ማለት ነው። ሰው ቤት እንግዲህ ሊያስገባቡኝ ሂደው ዘና እያሉ ቁጭ ማለት ጀመሩ ማለት ነው። ምን ታደርጉታላችሁ? ቆንጆ ነገር አይቶ ማን ያልፋል? እላችኋለሁ ውዶቼ ብስሚላ እንዴት አባቱ እንዳማረኝ ልነግራችሁ አልችልም እንግዲህ እንደዚህ ኬሚስሪ ላይ ፏፈሽ አድርጌላቸዋለሁ ተቆራጭ ነው የምንጣፋቸው ትንሽ ትንሽ ነገሩ ማቻ አድርጓላችኋለሁ ወይ ከዚህ ቀጥሎ ደግሞ ማሳያችሁ ላ አክስቴ ቤትም እንደዚሁ ፏድ ምቅ ያለች ሀያ ቲክነስ እች ደግሞ ቦንዲር በቦንዲር ሁላችንም ቤት ያለች መጅሊስ ቅልጥፍ ያለች ለምቾት ያላት እን ለመፈራረሽ ምትመች ሀያ ቲክነስ ነው ማሳያችሁ ገና እያስገባን ነው እና እዚህ ጋር ደግሞ እንግዲህ ረዘም ብሎብኝ እሱም እየቆረጠልኝ ነው ማለት ነው። በደንብ ከተፈረሸ በኋላ አሳያቸዋለሁኝ። እነዚህ ደግሞ ከአስር ሺህ ብር ዋጋቸው ከአስር ሺህ ብር ጀምሮ አሉ ማለት ነው። ይሄ ሙሉ በቱርክ ጨርቅ ነው የተሰራው አንድም ነገር ሌላ አይነት ጨርቅ የለውም ማለት ነው። እነዚህ የቱርክ ጨርቅ ናቸው። በጣም ቆንጆ ነው ጨርቅነታቸው ከለር እና ዲዛይን አለው ማለት ነው። ይህ መጅሊስ ማዘዝ ለምትፈልጉም በሜትር አስር ሺ ብር ነው። ተካያ አቤቢዎች ምናምን እናንተ በምትፈልጉት አይነት ነው ማለት ነው። ወዶቼ እንግዲህ እየቆረጠው ነው። እንደዚህ ረዝምብን ቆርጠን ምናምን አስተካክለን ነው ቤቱን የምናስገባባው ማለት ነው። ቴብል ደግሞ እናንተ በምትፈልጉት ነው። ክላሳቸው ጠበብ ስለሚል ብቻ በእነሱ ምርጫ አምጥተናል ማለት ነው። ቴብሎቹን ተመልከቱት። እንግዲህ ከቆረጥን በኋላ መጨረሻ ላይ ትንሽ ጨርቁ መሀል ላይ ሰፋ ብሎብኛል። እሱን አስተካክላለሁኝ። እንዴት እንደሚያምር ተመልከቱት። የራሱን ማች የሚያደርግ ሞኬት ደግሞ ቢገዛለት እንዴት አባቱ ውበቱ እንደሚያምር ይውልኝ ማለት ነው። ኢንሻላ፣ ቀጣይ ደግሞ ነገ ጅላችሁ መጣው አሪፍ እንትን አለኝ የፈርኒቸር ቃለኝ ማለት ነው። ወደ ጭፍራ ከተማ የሚሄድ እሱንም እንሻላህ አለቅላችኋለሁኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አበረታቱን ውዶቼ። እስከዛሬም ከጎናችን ስለነበሯችሁ ከልብ እናመሰግናለን። ከዚህ በኋላም አለን ብዙ አዳዲስ ነገራቶችን አሳያችኋለሁ ባይ